ማለት በጣም ትልቅ ነገር ነው። እና ለእኔ በቃ ለእኔ እሱን ነው በቃ ምፈልገው በርች አይዞሽ፣ ጠንክሬን ያለን ልጅ ተጎነሽ እንድትሉኝ ነው የምፈልግ ማለት ነው። ይህን ስትሉ ደግሞ እኔ የበለጠ በጣም ጎበዝ ሆናለሁኝ ማለት ነው። እሺ እና እያደረጋችሁኝም እያላችሁኝም ላላችሁ በአጠቃላይ በጣም ነው የምወዳችሁ። ማመሰግናችሁ ሁዶችዬ፣ በሀገር ውስጥም በሀገር ውጭም እህትና ወንድሞችን በጣም ማለት ነው ቴንክዩ። ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ምክንያቱም ቃል በሰፊው ትልቅ መድረክ አላት ወይም እንደምላችሁ በቪዲዮ የመጀመሪያ ሁሌ ጊዜም ትልቅ ኮንሰርት አለ፣ ትልቅ ድግስ አለ እንምላችሁ እና እውነቴ ነው ስላለ ነው ማለት ነው። ስለዚህ በትልቅ ድግስ ደግሞ ትንሽ ሰው ሳይሆን በትልቅ ድግስ ትልቅ ብዙ ሰው ነው የሚያስፈልግ ስለዚህ አሁንም ሰብስክራይብ እያደረጋችሁ ቤተሰብ ፋሚሊ ሆኑን የእኔ ወዶች ላይክ፣ ሼር፣ ኮሜንት እያደረጋችሁ አስተያየት፣ መልካምነታችሁን አብሮነታችሁን ግለጹ። እንደሚላችኋለሁ ወዶችዬ እ እና ያው ምንላችሁን ነው ዛሬ ሰሞኑ በቃ ምን ልበላችሁ መተንፈሻ መተንፈሻ አጣሁ እነዚህ እነዚህ መቼ ነው የምትመጪ? ሁለት ወር ነው ወይ የምትቆይ? አንድ ወር ነው ወይ የምትቆይ? ሶስት ወር ነው ወይ የምትቆይ? ይሉኛል። ምክንያቱም እመጣለሁ አይደለም ይባል እመጣለሁ ነው ያልኳቸው ማለት ነው። ምክንያቱም አልመጣም አይባልም ከዚህ እስኪወጣ ድረስ። እነሱ እንኳን ሁለት አመት ቀርቶ አስር አመት አብራቸዋቸው ብትቆዩ ከባድ ስለሆኑ ማለት ነው። እና እነዚህ ሁለት ወር ነው ወይ የምትቆይ? ሶስት ወር ነው ወይ የምትቆይ? መቼ ነው የምትመጪ ይሉኛለ። ከአዲስ ከእንትን ደግሞ ክፍለ ሀገር ወይም ከኢትዮጵያ ደግሞ ትኬትሽ ተቆረጠ ወይ ትኬቱ ለመቼ ተቆረጠ ትኬቱ ተቆረጠልሽ ወይ እና እለት መጭ ነው ወይ መቼ ነው የምትመጪ ስንት ሳምንት ቀረሽ ስንት ቀን ቀረሽ ስንት ወር ቀረሽ ይላሉ እዚህ ደግሞ ያሉት ደግሞ በቃ ልትሄጂ ነው ወይ በቃ ወሰንሽ ወይ በቃ አለቅ ወይ በቃ ልትሄጂ ነው ወይ ይሉኛል ለሶስቶችም አንድ መልስ መለስኩ፣ ለሶስቶችም። እነዚህ አትመጭም ወይ ትመጫለሽ አይደል የእኛ ሰራተኛ ለትሆኝ ትመጫለሽ አሉ። ክፍለ ሀገር ያሉትም ምን ያስጨነቃቸው ቢሄድም በቃ እዛው እዛ ለሚገጥመኝም፣ አገሬን አውቀዋለሁ፣ ኢትዮጵያን አውቀታለሁ በደንብ ማለት ነው። ረጅም ዓመት አብሬያት አልተለየዋትም። አገሬን በጣም ለመወዳት በዚሁ አጋጣሚ የኛ ወርቅ ሀገር፣ የኛ እናት ሀገር፣ የኛ እንጃ ምን እንደምላት። ሀገሬን በጣም እንጃ መግለጽ ራሱ አልችልም። የሆነት በጣም እና ከዛ ደግሞ እዚህ ደግሞ ያሉ ደግሞ ልጆች፣ ጓደኞች ምናምን እንደዚህ በቃ ማለት ነው። እነሱ ደግሞ ልት ሂጅ ነው ወይ ቆረጥሽ ወይ ወሰንሽ ወይ? ታዲያ እዚህ እናቴ ቤት ነኝ ወይስ የኔ ቤት ነው ወይስ የኔ ህይወት ነው የኖርኩ ያለሁት? ለምን እቀጥላለሁ ማለት ለምን አልወስንም ለምን አቋርጥም? እንዴ እና እኔ በጣም ገረመኝ። ማለት በቃ ሰዎች በእናንተ ህይወት በጣም ድብልቅልቅ ያለ ነገር ውስጥ ነው የሚከቷቸው። አንዳንዴ ሰውን የሚያዳምጥ ሰው በዚሁ አጋጣሚ እንዳይኖር ስለመፈልግ ማለት ነው። በቃ ሁሉንም እንደውም ባትባሉ ደስ ይላል። ስትገቡ ለሰው አታወሩ ወይ ባይዘ መግባቴን ይሄ በቃ አንዳንድ ግዴታ ማወቅ ያለባቸው ሰዎች ስለሚያውቁ፣ አሁን ለምሳሌ እነዚህም የው ስለሚሄድ ትኬትን የሚቆርጡት እነሱ ናቸው። ከዚህም ሲሄድ የው የቅርብ ጓደኞችም የው ስለሚሰሙ፣ ሁሉም ሰው ደግሞ ው ቻው እያልኩ ማለት ሀገራችን መግባት አለብን፣ ሀገራችን መስራት አለብን፣ በሰላም እንግባ። ስንት አመት ቀረ ሲሉኝም ስንት ጊዜ እንደቀረኝ ስለምናገር በዛ ነው የሚታወቀው የኔ ማለት ነው። የኢትዮጵያም ደግሞ እንደዚህ በቃ የመጣውበት ስለሚታወቅ የሚሄድበት ስለሚታወቅ በዛ ነው ማለት ነው። ነው የሁላችንም ነው እና እና ታዲያ በሰው ሀገር፣ በሰው ቤት፣ በቅጥር ህይወት ጊዜያችን እድሜያችንን ስናቃጥል መኖር አለብን እንዴ? እኛ ህይወት አለን። የራሳችን የተሰጠን ነገር አለን። ስለዚህ የተሰጠንን ነገር መኖር ያለብን እኛ ነን። በእውነት እኔ እኔ ማለት ነው በተለይ ተሰዶ መኖር በጣም ከአገር ወጥቶ መኖር በጣም አልወድም። በጣም ማለት ወይም ምናልባት የራሴ ቢዝነስ የራሴ ስራ፣ የራሴ ኔትወርክ ሆኖ ምናልባት እንደ ልቤ የምንቀሳቀስበት አንድ ኢትዮጵያ፣ አንድ ውጭ ያልሆኖ የሚንቀሳቀስበት ካልሆነ ይሄ በሰው ቤት ቁጭ ብሎ ሰው ሰራተኛ ሆኖ መኖር ለምን አሜሪካ አይሆንም አልወድም። ማለት እንትኔም አይደለም የእኔ ብዙ እንትን ስላለኝ ማለት ነው። እና ይህን ምላቸው ውዶች፣ እግዚአብሔር ይመስገን ለእነዚህ ምን አልኩ መሰሏችሁ? አንዴ ከዚች ቤት ልውጣ እንጂ አንዴ ከዚች ቤት ቤት ልውጣ እንጂ እዛም በኋላ እነግርሻለሁ እንደምመለስ ብዬ በሆዴ ያስኩት። ለነዛም ደግሞ እንዲህ ቆይ፣ እዚህ የእናቴ ቤት ነው የኔ ቤት ነው ወይስ እዚህ ምን አለኝና ነው እዚህ ቆረጥ ሾ ወሰን ሾ ምን አለኝ እዚህ አልኳቸው፣ እላቸዋለሁ። ወው ማለት ለምላቸውም እላቸዋለሁ፣ ለቅርቡ ጓደኞች፣ ለአያት እንደዚህ ደንበደንብ ለማለግባባቸው ደግሞ እዚህ ታዲያ ጊዜ ማባከን ካልሆነ በቀር እኮ አያስፈልግም ብዬ እላቸዋለሁ ማለት ነው። እዛ ደግሞ ላሉት ቤተሰቦች ደግሞ በቃ እንግዲህ አጭቅጭቁኝ ዞሮ ዞሮ በቃ ነ ቀኑ አልሄድልኝ አለ። በቃ እንግዲህ የምመጣባት ቀን እንግዲህ ትንሽ ስለሆነ የቀራችኝ በቃ ስመጣ እመጣለሁ። መቼ ነው የምመጭ? ተቆረጠ ያልተቆረጠ ያትበሉኝ ብዬ አልኳቸው ማለት ነው። ወዶች እና እግዚአብሔር ይመስገን እና አንድ የገባኝን ነገር ደግሞ ላካፍላችሁ በዚሁ ማለት ነው። በእውነት እኔ እኔ ማለት ነው ከዚህ በፊት በጣም አባካኝ ነኝ ማለት ሳንቲም አባክናለው። በቃ በጣም አሊዝም አልቋጥርም፣ ያገኘውትን መልበስ ያገኘውትን በቃ ነገር ማድረግ ምናምን ምናምን ነው። እና ያን ነገር ማድረግ ይጎዳል እንጂ አይጠቅምም። አሁን ላይ ግን ያ ነገር ገባኝና አግንቶ ማጣት ክፉ ነው፣ እንደ ለጅቡ ማይስጠው አግንቶ ማጣት እና አግኝቼ ስላጣሁ ችግር አስተማረኝና እዚያ አገር መጥቼ እንዲሁ እግዚአብሔርን የፀጉር ማበጠሪያ ራሶችን ከኢትዮጵያ እጃት የመጣኋት ናት እችን እንኳ ራሱ አልቀየርኳትም ማለት ነው። አስቡ፣ የጸጉር ማበጠሪያ ራሱ አልቀየርኩም፣ እንኳን ሌላ ነገር ልገዛ። እንግዲህ ውጭ ሀገር ነኝ፣ ግን በቃ የምትከፈለኝን ቁጥብ በቃ የምትከፈለኝን አንድ ብር ሳልቀንስ አካውንቴ አካውንቴ አካውንቴ ቤተሰብ የእህቱ ዘመድ በቃ ብር አንዳንድ ነገር ሊፈልጉ ይችላሉ። ማንም ቤተሰብ ነው በምንም ታምር በምንም ታምር ምክንያቱም የመጣሁባትን ችግር የነኝ የማውቃት የመጣሁባትን አረሳ። ስለዚህ እዚህም የሰው ገረድ አልሆንም። እስከ መቼ አገሬ መግባት እፈልጋለሁ። አገሬ ገብቼ ደግሞ የራሴ ነገር እንዲኖረኝ ፈልጋለሁ። ስለዚህ ይሄንን ስለምፈልግ እዚህችም ቁጥብ አድርጌ የራሴን ገንዘብ ይዤ አገሬ ገብቼ ህይወቴ መምራት አለብኝ ብዬ ሁለት ዓመት ቁጥብ አድርጌ ገንዘቤ ለወረቴ በቃ የምፈልጋት ነገር ቤተነ ሞልቼ መኖር ቻልኩኝ፣ ማለት ነው። አስቡ፣ በሁለት ዓመት ደግሞ። እግዚአብሔር ግን አንዳንዴ የምትፈልጉትን ነገር ካለበሳችሁ ለአክስት ለዘመድ ለእህት አምስት አስር ካላችሁ ግን እግዚአብሔርን እንኳን ሁለት ዓመት ቀርቶ ማለት ነው አራት አምስት ዓመት ራሱ ቢቆይ እንዲም ምንም ነገር አይኖርም፣ ንገራችሁ። ምክንያቱም ውጭ ሀገር የሆነ ሀገር ውስጥ የሆነ በቃ የሆነ አሲድ ነው ብሩ፣ ምንም አይበረከትም። ስለዚህ ብራችሁን ቁጥጥ አድርጋችሁ የያዙ ሀገራችሁ ግቡ። ከዛ እየሰራችሁ የምትፈልጉትን ነገር ማድረግ ትችላላችሁ። እላችኋለሁ እኔ ወንዶች በጣም ወዳችኋለሁ እና እኮ እችም ትንሽ ሊያካፍላችሁ ብያን። እኔ ማሮች እናፍቃችሁኛል እና ባላችሁበት ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ላይክ፣ ኮሜንት፣ ሸር እያደረጋችሁ አበረታቱ። እያበረታታችሁ ትችላላችሁ። በጣም አመሰግናችሁ፣ ወዳችኋለሁ። በያላችሁበት በአለም ዳርቻ ሰላም ሆኑልኝ። ሀገራችንን ሰላም ያደርግን። ወዳችኋለሁ።